ሰላም የኢትዮ ስትሪም ቤተሰቦች፣ የምሽቱ መረጃዎች ያሰናድተናል። አብራችን ቆዩ። ወደ መጀመሪያው መረጃ ስናልፍ የኢትዮጵያ ምርጫ ቦርድ የህዋትን የፖለቲካ ፓርቲነት እውቅና መሰረዙን ተከትሎ ውሳኔው የፕሪቶሪያ ስምምነት የሚጎዳ ነው ሲሉ የህዋት ሊቀመንበር አቶ አማኔል አሰፋ ተናገሩ። አቶ አማኔል ከቢቢሲ ጋር በነበራቸው ቃለምልልስ ቦርዱ ለፓርቲው የሰጠው የምዝገባ ምስክር ወረቀት ከመሰረዙ በፊት እንደማይቀበለው በተደጋጋሚ መግለጹን አስታውቀዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከማክሰኞ ግንቦት አምስት ሁለት ሺ አስራ ሰባት ዓመተ ምህረት ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወቃል። ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን በመግለጫው ላይ ገልጸዋል። ነገር ግን የህወሓት ምክትል ሊቀመንበር አቶ አማኑኤል ፓርቲው የተሰጠውን የምዝገባ ምስክር ወረቀት እንደማይቀበል ሲገልጽ መቆየቱን ተናግረው ብሔራዊ ምርጫ ቦርድ ፓርቲዎች የሚመዘገቡበትና የሚተዳደሩበትን ስርዓት በማበጀት እንደ አንድ የዲሞክራሲ ቤት ሆኖ ከማገልገል ይልቅ የራሱን አቋም ይዞ የፕሪቶሪያን ስምምነት በሚጎዳ መልኩ ተንቀሳቅሷል ሲሉ ወንጅለዋል። አቶ አማኔል አክለውም ቦርዱ የኢትዮጵያ መንግስትን ወደ ሌላ መንገድ ለመምራት የሚያስችል መንገድ የከፈተ ነው የሚመስለኝ ሲሉ ከውሳኔ አንጻር ግምታቸውን አስቀምጠዋል። የምርጫ ቦርድ የፕሪቶሪያን ስምምነት በሚጎዳ መልኩ ነው የተንቀሳቀሱት ሲሉ የተናገሩት ምክትል ሊቀመንበሩ የኢትዮጵያ ምርጫ ቦርድ ሰዎችን ይህንን የሚያደርጉት የፕሪቶሪያ ስምምነት ካለመቀበል የተነሳ ነው ሲሉ ቅሬታቸውን ገልጸዋል። የቦርዱ አመራሮች ስምምነቱን ስላልተቀበሉ እጃቸው ላይ ያለውን የህግ ከለላ በመጠቀም የፕሪቶሪያን ስምምነት ሊጎዳ በሚችል መልኩ ሲንቀሳቀሱ ቆይተዋል ሲሉ ወንጅለዋል። ነሐሴ 3 2016 ዓ ም እንደ አዲስ ፓርቲ መመዝገባቸውን የሚገልጸው ሰርተክፌት አልቀበልም ማለታቸውና በተደጋጋሚ ህጋዊ ሰውነታቸው እንዲመለስ ሲጠይቁ መቆየታቸውን አቶ አማኔላ ስፋ ለቢቢሲ ተናግረዋል። ምርጫ ቦርድ ባወጣው መግለጫ ላይ ግን ህወሓት በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ የሚያስፈልጉ በህግ የሚጠየቁ ዝርዝር ሰነዶች ማቅረቡንና የፓርቲው ከፍተኛ አመራር ሰርተክፌቱንና ደብዳቤውን በሚገባ ተስማምተው በፍቃዳቸው ፈርሞ መውሰዳቸውን አስታውቀዋል። ምክትል ሊቀመንበሩ አቶ አማንኤል ይህንን ጉዳይ ከኢትዮጵያ መንግስት ጋር በነበራቸው የተለያዩ ውይይቶች ላይ አንስተው በስፋት መነጋገራቸውን አብራርተዋል። ስለዚህ ምርጫ ቦርድ ያወጣው ህወሓትን የመሰረዝ መግለጫ ነሐሴ ሶስት ወይም አራት ሊያደርጉት የሚችሉት ጉዳይ ነበር ብለዋል። ምርጫ ቦርድ ነሐሴ ሶስት ሁለት ሺህ አስራ ስድስት ዓመተ ምህረት ሰጥቶት የነበረውን እንደ አዲስ ምዝገባ ነው የሰረዘው የሚሉት አቶ አማንኤል ህወሓት ከኢትዮጵያ መንግስት ጋር ከጦርነቱ በኋላ ግንኙነት የመሰረተው በፕሪቶሪያ ስምምነት አማካኝነት ጥቅምት ሀያ ሶስት ሁለት ሺህ አስራ አምስት ዓመተ ምህረት ነው ሲሉ ያስረዳሉ ምርጫ ቦርድ ህወሓትን እንደ አዲስ መዝግቦ የምስክር ወረቀት ከመስጠቱ በፊት ከኢትዮጵያ መንግስት ጋር የፕሪቶሪያ ስምምነትን ተከትሎ ህጋዊ ግንኙነት መጀመሩን አስታውሰዋል የፕሪቶሪያ ስምምነት ይመልሳቸዋል የተባሉ ነገሮች ደግሞ ምንም መልስ አላገኙም ስለዚህ እነርሱ መልስ እንዲያገኙ እንሰራለን የህወሓትን ህጋዊ ሰውነት በሚመለከት ትግራይ ውስጥ ካሉ መልስ ካላገኙ ጉዳዮች አንዱ ይሆናል ብለዋል የተፈናቀሉ ሰዎችን ወደ ቀያቸው መመለስ፣ የትግራይ ህገ መንግስታዊ ግዛት መልሶ ግንባታ፣ የጥጥቅ መፍታት፣ የተጠያቂነትና ሌሎች ጉዳዮች አለመፈታታቸውን የዘረዘሩት ምክትል ሊቀመንበሩ የአሁኑ ውሳኔ ተጨማሪ ጉዳይ መሆኑን አመልክተዋል። ስለዚህ እነዚህ ጉዳዮች እንዳሉ ሆነው የህወሓት ህጋዊ ሰውነት በሚመለከት በጦርነቱ ጊዜ የተሰረዘ ስለሆነ በፕሪቶሪያ ስምምነት መሰረት የሚታይ ይሆናል ብለዋል። የኢትዮጵያ መንግስት የምርጫ ቦርድ ውሳኔን በመከተል የፕሪቶሪያ ውሳኔ የሚነካ ነገር የሚያደርግ ከሆነ አደገኛ ይሆናል ሲሉ አስረድተዋል። ምርጫ ቦርድ የሰጠውን ሰርተ ክፌት ሰርዣዋለሁ የሚለው ውሳኔው ከቦርዱ ጋር ያለንን ግንኙነት በሚመለከት የተሰጠው ውሳኔ ነው የሚሉት አቶ አማኑኤል ከኢትዮጵያ መንግስት ጋር ያላቸው ግንኙነት የተለየ ነው ይላሉ። ከመንግስት ጋር ያለን ግንኙነት የተመሰረተው በብሔራዊ የምርጫ ቦርድ ወረቀት ላይ ሳይሆን በሁለታችን መካከል ዓለም እያየ በፕሪቶሪያ ላይ የተፈራረምነው ስምምነት ነው። ይህ ፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠው ነሳው በሚለው ወረቀት ላይ አይመሰረትም ሲሉ አጽንዖት ሰጥተው ተናግረዋል። ህወት ከኢትዮጵያ መንግስት ጋር ያለውም ማንኛውም ግንኙነት በፕሪቶሪያ ስምምነት መሰረት መቀጠል አለበት ብለዋል። ህወሓትና የኢትዮጵያ መንግስት ሰላማዊ የሆነ የፖለቲካ ግንኙነት በማድረግ የተፈጠሩ ችግሮችን ለመፍታት ጥቅምት 23 2015 ዓ ም በፕሪቶሪያ ስምምነት ተፈራርመዋል። ሁለቱ ተፋላሚ ወገኖች እርስ በርስ እውቅና በዚህ ስምምነት በኩል መስጠታቸውን አቶ አማኔ ለቢቢሲ ተናግረዋል። በፕሪቶሪያ ስምምነት መሰረት ህወሓት ከአሸባሪነት መሰረዙን ጊዜያዊ አስተዳደር ተመስርቶም ክልሉን እያስተዳደረ መሆኑ ምክትል ሊቀመንበሩ ጠቅሰዋል። ስምምነቱ በኋላ ከኢትዮጵያ መንግስት ጋር በሚያደርጋቸው የሁለትዮሽ ግንኙነት እንዲሁም ሌሎች ስራዎች ሲያከናውን መቆየቱን ተናግረዋል። የምርጫ ቦርድ ህጋዊ ሰውነት ህወሓት 2013 ዓ ም ጥር ወር ላይ መሰረዙ ይታወሳል። በፕሪቶሪያ ስምምነት መሰረት ህጋዊ ሰውነቱ እንዲመለስለት ሲጠይቅ የቆየው ህወሓት የምርጫ ቦርድ ህጋዊ ሰውነቱን ለመመለስ የሚያስችል ህግ የለኝም በማለቱ አዲስ ህግ አውጥቷል። የወጣው ህግ ግን የተሰረዘ እና ህጋዊ ሰውነታችን የሚመልስ ሳይሆን እንደ አዲስ አድርጎ የሚመዘግብ ነው። አዲስ አድርጎ የሚመዘግብ ብቻ ሳይሆን ጥፋተኝነትንም በህወሓት ላይ የሚጭን ነው ሲሉ አቶ አማኔል ይናገራሉ። አክለውም ህወሓት በትግራይ ህዝብ ላይ የታወጀውን ጦርነቱን ለመከላከል መምራቴና መሳተፌ የመብት ጉዳይ ነው፣ በአመፅ ተግባር ላይ መሰማራት ሊባል አይችልም ሲል መከራከሩን ያነሳሉ። ይህንን መቀበል የኢትዮጵያ የህግ ማስከበር ዘመቻ መቀበልና የትግራይን ህዝብ የከፈለውን መስዋዕትነት የሚያጠፋ ተጠያቂነትን ወደ ትግራይ የሚገለብጥ ስለሆነ የወጣውን አዲስ ህግ አልቀበለውም ብለዋል። የኢትዮጵያ ምርጫ ቦርድ የህወሓትን ህጋዊ ሰውነት የሰረዘው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ ማክሰኞ ግንቦት አምስት 2017 ዓ ም መጠናቀቁን ተከትሎ ነው ቦርዱ ይህንን ቀነገደ ባሳወቀበት መግለጫው ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በሶስት ወራት ውስጥ እንዲያካሄድ ትዕዛዝ ሰጥቶት ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሄድ ያዘዘው በአመፅና በህገ ወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ ፖለቲካ ፓርቲዎች በስድስት ወራት ውስጥ ጠቅላላ ጉባኤያቸው እንዲያካሄዱ በምርጫ ቦርድ ሊታዘዙ እንደሚችሉ ይደነግጋል። ወደ ሌላኛው መረጃ ስናልፍ በነ ጌታቸው ረዳ የሚመራው የህወሓት ቡድን የሚቋቋመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገለጸ። በነ ጌታቸው ረዳ የሚመራው የህወሓት ቡድን የሚቋቋመው አዲሱን ፓርቲ ለማቋቋም ካለፉት ሁለት ሳምንታት ጀምሮ እንቅስቃሴ የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ተገልጸዋል። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን ለሀዱ የገለጹት አቶ ጣዕመ አርዶም ናቸው። አቶ ጣዕመ ከዚህ በፊት የህወሓት አባል ሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አባል መሆናቸውንና አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ለሀዱ ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈር ተሟርቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ ተናግረዋል። በተጨማሪም ፓርቲው ጊዜያዊ ውቅና እንደጠየቀ የገለጹ ሲሆን ይህም አዲስ የሚቋቋመው ፓርቲ በሶስት ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ አስችለዋል ብለዋል። አሀዱን ከፓርቲው አዲስ ስያሜ ጋር በተገናኘ እየተገለጸ ያለው የትግራይ ሊብራል ዴሞክራሲ ፓርቲ የሚለው ስያሜ ትክክል ነው ወይ ሲል ጠይቀዋል። አቶ ጣም በሰጡት ምላሽም ፓርቲው ሊብራል ዲሞክራሲ መሆኑን በመግለጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሀሳብ ትክክል አለመሆኑና ውሳኔ ላይ አለመድረሳቸውን ለሃዱ ተናግረዋል። ከስያሜው ጋር በተያያዘ በርካታ ሀሳቦች ሊነሱ መቆየታቸውን የገለጹ ሲሆን ፓርቲው ሊበራል ዲሞክራሲ ሆኖ አጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ ሴትን የተከተለ ለማድረግ ተሰርቷል ብለዋል። ህወሓት ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህ በተለይም ባቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑን ሲገልጽ ቆይተዋል። ለመሆኑ የፕሪቶሪያው የሰላም ስምምነት የፈረሙትና የድርጅቱ አባልና ከፍተኛ አመራር ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤቱ የማን ይሆን ሲሉ አሃዱ ጠይቀዋል። አቶ ጣመ ይህንን ሲመልሱም የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ብለዋል። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓት መሰረዝም ተከትሎ ነው። በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን፣ ይህ ፓርቲ ለቀጣይ ምርጫ ክልሉን ወክሎ ይወዳደራል ተብሎ ይጠበቃል።